ለትንሣኤ በዓል መዋያ የሚደረጉ ድጋፎች የኢየሱስ ክርስቶስን አስተምሮ ያሳዩ መሆናቸውን የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ተናገሩ። ጎንደር ከተማ የሚገኘው ካሳሁን እውነቴ ሪል ስቴት ዝቅተኛ ገቢ ላላቸው 3 መቶ የህብረተሰብ ክፍሎች የበዓል መዋያ ድጋፍ አድርገዋል። ዝርዝሩን ከአዲስ አለማየሁ እንከታተል። መቀመጫውን ጎንደር ከተማ ያደረገው ካሳሁን እውነቴ የሪል ስቴት የፋሲካ በዓልን ምክንያት በማድረግ በጎንደር ከተማ ለሚገኙ ዝቅተኛ ገቢ ላላቸው ሶስት መቶ ለሚሆኑ የህብረተሰብ ክፍሎች ድጋፍ አድርጓል። ሪል ስቴቱ የባለሙያ አይነት ድጋፍ ያደረገ ሲሆን ድጋፉን በገንዘብ ሲተመን ከግማሽ ሚሊዮን ብር በላይ እንደሚሆን የካሳሁን እውነቴ የሪል ስቴት ስራ አስኪያጅ አቶ ካሳ ደጌ ተናግረዋል። ድጋፍ የተደረገው ሶስት መቶ ለእያንዳንዳቸው አንዳንድ ደሮ አንድ ሊትር ዘይትና ሁለት ሁለት ኪሎ ሽንኩርት ነው ድጋፍ የተደረገላቸው። ከግማሽ ሚሊየን ብር በላይ ነው የተደረገው ድጋፍ። ካሳሁን እውነቴ ሪል ስቴት ከጎንደር ከተማ አስተዳደር ከንቲባ ጽሕፈት ቤት ከጎንደር በዓል መካከል ና ምኒሊክ ኢንተርቴንመንት ጋር በመተባበር የቀረበን ያሉት ስራ አስኪያጁ ዝቅተኛ የገቢ ምንጭ ላላቸው ወገኖች ከዚህ ቀደም መሰል ድጋፍ መደረጉንም አስታውሰዋል። በቅዱስ ዮሐንስ ላይ ካለን ብናካፍል አንድ በሬ ገዝተው ሰጠዋል። በቅርቡ ደግሞ ለአንድ ቤተክርስቲያንም እንደዚሁ አንድ በሬ ገዝተው ሰጠዋል። በየአመቱ በየበዓሉ ላይ የተለያዩ ድጋፎችን የሚያደርጉ ወጣት ባለሀብት ናቸው። ያው ስጡ ሰጣችኋለሁ የሚለውን የእግዚአብሔርን ቃል የተከተሉ ሰው በመሆናቸው ለአንጡ ሁሉ የሚረዱ ናቸው። ይህም ብቻ አይደለም፣ ለ174 የሚሆኑ እንደዚህ የድሃ ድሃዎች ደግሞ የጤና መድን ድርጅት ሁሉ ገዝተው የሰጡ ሰዎች ናቸው። በባል ስጦታ ርክክብ ስነ ስርዓቱ ላይ ያገኘናቸው ማይገነት መኩና አቶ ደሴ አያሌው በበኩላቸው በተደረገው ድጋፍ ደስተኛ መሆናቸውን ነግረውናል። አገኘው ተሰናኝ ደስ አለኝ። እናቴ ደስ ያለ እንጀራ ይስጣችሁ፣ እድሜያችሁን ጎዳና ያርግልኝ፣ ክፉ አይንካችሁ። አገሩን ሰላም አርጎ ፍቅሩን ይጣልልን ከልጆቼ ጋር ባድወነ ሉልነይስን ያገኘሁትን ጠጋ በጣም ተደስቻለሁ። ከፍ ያርግልኝ፣ አገርን ሰላም ያርግልን። በድጋፍ ስነ ስርዓቱ የተገኙት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባቶች አላቸው ዳኛው ሪል ስቴቱ ያበረከተው ድጋፍ የኢየሱስ ክርስቶስ አስተምሮን ያስታወሰ መሆኑን አስታውሰው የከተማዋ ነዋሪዎች ለዘላቂ ሰላም መስራት እንዳለባቸው መልእክት አስተላልፈዋል። አሁን ትንሽ ስላለች ነው እኮ ላካፍል። ያለ ሰላም ካልሆነ ግን የምናከፍለውም የምንካፈለውም የለንም። ሁላችንም ችግር ውስጥ እንወድቃለን። ስለዚህ ወገኖቻችሁን፣ እህት ወንድሞቻችሁን፣ ልጆቻችሁን ልብ እንዲገዙ፣ ችግር የሚፈታ በውይይት ነው፣ በመነጋገር በመቀራረብ እንጂ መሳሪያ ይዞ በመውጣት አይሆንም። ትርፉ የሚሆነው ጎንደር መድቀቅ ስለሆነ ምከሩ።